የመለሰው ትናንትናም እራሱ ይህን ኮሜንት ላይ ተሻል፣ ዛሬ ኮሜንት ላይ ለእሱ የለቀቀው ኮሜንት ላይ ሁሉንም እኔ ማየት አቃተኝ፣ ተናደድኩ እና ሰውነቴ ሳት ሲሆን ወጣ ማለት ነው። ብዙ ቃዳቶች የሚደብር የሚደብር ቆንጆ ናት ቤዛ ላይ። ዛሬ ደግሞ ተውባ ስትስቅ ስታወራ፣ ያቺ ድሮ ሀይሚን ዛሬ ተመለሰች፣ እንደምታወት እራጋ ብላ እና ናፍቆ ነበረ እኔ ደስ ብሎኛ። ዛሬ ያንን ደስታዋን ሳቋን ስላየሁ ደስ ብሎኛል። በጣም ትግስተኛ ሆናለች። ደስ የሚል ማለት ነው። በጣም በጣም ማለት ነው። ምንድነው ችግሩ? ምንድነው ችግሩ? የተለቀቀውን ቪዲዮ አላየችም። አጅሮ የለቀቀውን ቪዲዮ እሱን ስታይ ነው ፋይት የሚፈጠር። ደግሞ በልክ ብላለች። ልክ ልክ ሆነ። ሳታይ ቀርታ ነው

ፈጣሪ አንድ ነገር ልገብ ማለት ነው። ነገ ደግሞ እሷ ደግሞ እሱ የዛሬ እንደዚ አድርገዋለ። ነገ ደግሞ እሷ እየተሻለ

አደለም ኖ፣ ሚሚ አዳምጪ፣ እስከ አይ አዳምጪን ስሚ። እሺ፣ አንድ ሴት ልጅ ባህላችን ነው። ወንድ አደረገ ወንድ ሄደ ብላ መሄድ የለባትም። የኢትዮጵያ ባህል ክብር ነው። ሴት ልጅ ነው። እልክ መጥፎ ነው። እመለሳለሁ ከተወሰነ ጊዜ እ እልክ መጥፎ ነው። በእልክ ደግሞ ውስጥ ሌላ ሰዓት ውስጥ እንዳትገባ እኮ ነው የምልሽ። አሁን እኔ ከነዳኒ ማለት ይሄ ነገር ብናወራ ደስ ይላል ማለት ነው። መኪናቱን ለራሷን ያኖ የማልመጠን ነገር ማለት ለራሷ ያይመችን ነገር ህል እንደ ዳኒ አይነት በዚህ አይነት ሳትመጣ ማለት ከሱ የተሻለ ነገር ይዘች ብትመጣ ደስ ይላል ማለት ነው። ገባ ሁሉም ነገር የተሻለ ነገር ማለት ነው። ሳሁን ሴት ልጅና ማግባት ይችላሉ ብዙ ነገር እኛ እኮ ሴቶች ከሆነ ማግባት ፈልጋን የራሳችሁ ሞት የራሳችሁ ነገር ማድረግ ይችላሉ ማለት ነው። በእነሱ ህይወት አልገባም ብላለች። ስለዚህ ማለት ነው አሁን ዝም ማለት ነው ያለባት ከዛ ዝም ማለት ይሻላታል። አሁን የሷ ነገር ማለት የሷ ውጤት የሷ ውጤት እናያለን። ችግር የለም

አዎ ግን ያው ስለ ሀይሚ ማንነት አሳውቋል። ማያውቁት ስላሉ ለነሱ ነው ያሳወቀው። ስቀጥል ደግሞ ይቺ አንዳንድ አሮጊቶች ግሩፕ አስሮ ለሚያወሩት ነው ጥሩ ጥሩ መልክት አስተላልፎ እንዳኔ እንደ ድሜ ላንቴ እንደ የማችግ ኮርስ ለዳኒ ተናገረች። እንዲዳረግሽ ተጠንቀቂ ተጠንቀቂ ተብላ ሲክ ገብቶብኝ ነው። በነገራችን ላይ እንቀሳስ። ከዛ እሷ ምንድን ያለችው እኔ አላቅም እስካሁን ድረስ ግን አስቦ ከሆነ ንገሩኝ ሳላውቅ ብላ አለች። እነቷ አንደ ነገር እና ስማቸውን አልጠራችም። እናንተም ደግሞ ወደ ህይወታችሁ ተመለሱ ምናምን ብላ አለቻቸው። የሱስናን ማለት ነው ገብቶ እሷ ዛሬ ትንሹ ቱበር ያለችው እ ራሱ ሜንሽን አድርግ ኮ ነው የምልከው የሆነ ነገር ሲያገኝ የሆነ መልእክት ካለ ለእሷ ሜንሽን ነው ማደርገው ወይ ኢንስታግራም ሂጄ በቮይስ ነው የሚልከናት። አዎ እሱ ነው የሚሰራው። ተናገረች እኮ አየሽ፣ ቮይስ ትሰማለች። እኛ ያለን ነገር ትሰማለች። ያነ የቦስ ቡፎ ቃሪ የሚባል ሰው እኔ እንደዚህ አይነት እሱ ሰው በጣም አይመቸኝም

አይደለችም ገና ነው። እና ታዲያ እሷ እኮ ናት ያስገረዘችው። እናንተ ትቀልላላችሁ። በዚህ ድድሜው ማናት? ብራስፋእኔ፣ እባክሽ ባስሬ ስልኬን እያየሁት ነው ይለቀቃል ይለቀ ቃል ወይ ይለቀቅም እያልኩኝ በቃ እየጎረጎርኩ ካላችሁ እመለሳለሁ። ግን አሁን ከዚህ አንድ ነገር ልንገራችሁማ ከቪዲዮ በኋላ ነው የምትገቡት አይደለ ቃል ማለት ነውም፣ ተዘጋጁ

ከእዚህ ጋር ደግሞ በፍቅር የሚጎዳ ነገ ጠዋት፣ እኔም ላይፍ አለኝ። ገብቶሻል? ነገ ጠዋት ምን እንደሚገጥመኝ አላውቅም። ገባሽ? አሁን ብዙ አመት ሲቆየሽ ጓደኛሽ አለ አይደለ? ነገ ጠዋት የሆነ ነገር እንደዚህ አይነት ነገር ቢከሰትብሽ ነግበኔ የሚለውን ነገር ማሰብ አለብሽ። እኔም እኮ ላይፍ አለኝ። አላገባም ገድዬ ጽፍላላ አልገባም። በፍቅር ላይ ነኝ። ገብቶሻል? ሰው ክስ የሚገጥመኝ ላይፍስ ስ የሆነ ነገር ቢገጥመኝ እሱን ከዚ እኔ ከሀሚ ብዙ ነገር ተምሬያለሁ። ብዙ ነገር አይቻለሁ። ሰው ስለዚህ ትምህርት ነው እየወሰድኩባት ያለው ከዚች ልጅ ማለት ነው። ሴት ነኝ። ስለዚህ ማንኛ እኔ መጥፎቃት ግን መጥፎ ነገር መናገር ካለብኝ እናገራለሁ። መጽሐፍ ካለብኝ ይጽፋል። ግን ለእሷ ሳይሆን ለሌላ ሰው ነው። እና ይቅርታል። ግን ለምን ዛሬ ብዙ ኬሚ ኮሜንት ላይ ገብታችሁ ከሆነ ተሰድባለች። በጣም የተሰደበችው ዛሬ፣ የአባቴን ቀን ይስጠኝ። በጣም የሰደቧት የጻፉላት ኮሜንት እሷ ወንድ አላጠየኩም የተሻለ እንጂ የወዘ ኦዲንስ ተቀብለዋል ብሎ ያስባሉ ሚሚ ሰማሽ ወይ? አውሪ አውሪ ነገራችን ላይ ለምንስ እናያለን፣ ለምንስ እናዳለን፣ ለምንስ

እሳ አልሰደበትም አይታችሁ እንደሆነ እቺን ልጅ እራ በቃ ይኸውላችሁ፣ ሚሚ እቺን ልጅ አይታችሁ ብዱ አይታችሁ እቺ ልጅ ማለት ነው። ከነጌ በኋላ ብሩኬ አጠገብ ላይ እንዳትደርሰው አድርጉ። እግዚአብሔርን ሲድቡን እንዳለ ዘቅዝቆዋት እናት አለ። ምን አላየምም፣ አልሳደብምም፣ አልኮሚትምም፣ ላይክ አላረግምም

ይሄው ወዲንስ እንዳይሳደብ ወዲስ እንትን እንዳይል ተናግሬ ያለው ብላለች። ግዴታ ተወደርናት የሷን ቃላት ምን ተግብር ዝም በይ። አለማየት አይቶ አለመታመም። ሀይሚ አፍሽ ዝጊ አይኖ ሀይሚ ሃይሚ። ተራቀማ እሱ ሳይረገጥማ አይቀመጥም። ጌታ ነው። ሃቢብቲ ሞቼ ሞቼ። ግን ደነዝ ነው ደነዝ ብላለች። ሃይሚ ለእኛ አይደለም፣ ለኛ አይደለም። በቃ ለሰላሳ ሰዎች ነው። ላስያአዳምጦኛ አንድ ነገር ደግሞ ምንድን ነው? አንድ ሰው በጣም እየፈጠነ ነው፣ አገኘን ተለወጥን ብሎ የሚፈጥን ሰው ደግሞ መውደቅም እንዳለ ማሰብ አለበት። አንዳንድ ሰው ማለትሽ ገብቶሻል። የሚረዳኝ ካለ የዚህ ውስጥ ያለው ሰው ይረዳኛል። ማንን እንደሆነ እንደዚህ እኔ ተረድቼሻለሁ። ቴንኩ አመሰግናለሁ። ለምን እንደ ታውቂያለሽ ከጊዜ በኋላ ያ ሰው በጣም አሪፍ ታይም የነበረው ሰው ከጊዜ በኋላ ሲያገኝ የተለውጦ ወይም እኔ ያለው በቃ ዋና አባወራ ነኝ ወይም የሆነ መሻሻል መለወጥ እዚህ የሚያደርስ ከሆነ መውደቅም እንዳለ ፈጠን ፈጠን ናትበል ብሏል። የሆነ ሰው ና ፈጠን ፈጠን ሲባል መውደቅም አለ። ተገኘ ተብሎ ሴት ልጅ ሀብትና እኔ ሌላ ሰው አይደለም። ምን ያውቃል የምናገረው ና ያ ወይ

አንድ ሰው እንደዚህ እንደዚህ ለማድረግ እና ተገኘ ተገኘ ተብሎ ምናምን፣ አረ በጣም ይደብራል። ሼሙኒ ያስጠላል። ለማንኛውም አመሰግናለሁ። ካላችሁ እመልሳለሁ። ወዳችኋለሁ። ቅር ያላችሁ ሰዎች ካላችሁ፣ ቅራሪ ካለን በጣም በጣም በጣም በታች ያለች ዩዘር ናት። በታች ያለች ዩዘር ናት። ምን እሷ ናት የባለፈው አንቺ አንቺ ጋር የነበረችው ይዘር አይደለችም አይደለችም አይደለችም አይደለችም። እና የገባው ሰው ግርማ እንደሚረዳኝ ሰው እኮ እርግጠኛ ነኝ። አንዳንድ ሰዎች ከዚህ ውስጥ እኔ የተናገርኩት ቃላቶች እርግጠኛ ነኝ እኔ ነላ እዚህ ቤት ያላችሁ ሰዎች፣ አንዳንዱ ሰዎች ደግሞ ከታች ያላችሁ እኛ ሀብታም ነን፣ እኛ እንደዚህ እናደርጋለን፣ እኛ እንደዚህ ደርሰናል። ከፈለግ እንደዚህ እናቅራራ፣ ነገ ጠዋት መውደቅማ አለ እና አድርሱልኝ ይሰማል። የህይወት የቁልፍት ለማንም አልሰጣትም። አንዴ ኧረ ተይ ቆይ ዛሬ ውሰዱ ውሰዱ፣ የተባለችው ነገር ደግሞ ደብቁን ደብቁ እንደብቁ ትላለችለትማረግሳይወንድ ፈጣሪ ይጠብቃችሁ። አመሰግናለሁ። ስራ ልገባ ነው። ለማንኛውም ወዳችኋለሁ እና ይሄንም ማሰብ አንዳንድ ጊዜ ግን ያገባለ በኋላ እደውላለው እንገና አሁን እሱ ጋር ገባለው ማታ ስለምመጣ እናወራለን። እናም ማለት ነው ለምናደርገው ነገር እያሰብን ነው የተገኘ ነገር እንደሚጠጣ ምንወቅ ወደ እዛ እግዚአብሔርን ወዳችኋለሁ። ቻው። በቃ የተናገርኩትን ነገር ማለት ነው ሜንሽን አርጉልኝ። ለአንድ ሰው ሜንሽን አርጉልኝ። አንድ ቀን መጣት ምን እንዳለ ያልኩሽን ነገር እንዳትረሺው። አሁን አሁን አሁን ቻው። በቃ ታሚዎች አለው ይህ ውዶች፣ እንስቴግራም የሌላችሁ ልጆች እስቴግራም ክፈቱና በዛ ሸር አድርጉ። የሀይሚን እኛ ላይክ እናደርጋችኋለን። በዛ ብዙ ነገር ሸር ማድረግ የማን እስቴግራም የሀይሚን ለእናንተ እናንተ ራሳችሁ ከፍታችሁ ነው ያሉት። እኔ ኢንስተግራም ብሎክ አድርጌ ነበረ፣ ግን የሀይሚን የለም የሌለውም ከፍቻለሁ። እህ ቀራሽ የራሴ ያለኝ ብሎክ አድርጌ ነበረ የሀይሚም ነበረ፣ ግን አሁን ከፍቻለሁ። አዲስ ማለት ነው